ሰላም ጸጋ ይብዛላችሁ። በዓለም ዙሪያ የምትገናኙት የምታገኙት የእግዚአብሔር ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ዛሬ አንድ ነገር ሰፕራይዝ ለማድረግ ነው ወደፊታችሁ የመጣሁት። እዚህ ጋር የምታየውን ስፍራ በሙሉ የእግዚአብሔርን ቤት ስራ ለመስራት ነው። ይኸውላችሁ፣ መጽሐፍ ሲናገር እንደዚህ ነው፤ እግዚአብሔር አምላክ ያከናውንልናል፣ እኛም ባሪያዎች ተነስተን ደግሞ እንሰራለን ይላል መጽሐፍ ቅዱስ። በጌታ በኢየሱስ ስም የእግዚአብሔርን ቤት የሚሰሩ ሰዎች እግዚአብሔር ያው ዛሬ ቤታቸውን ይሰራል፣ እንደ ማየት እንደ ኔም ኦፍ ቺሰስ እግዚአብሔር እዚህ ቦታ ላይ ይመለካል። ታላቅ ተአምራት ይሆናል። አንደኛ የትምህርት ቤቶችን ይሰራሉ፣ የህፃናቶች ትምህርት ቤት፣ የእግዚአብሔርን ቤት አጠቃላይ፣ እዚህ ጋር ሆስፒታል ሁሉ ይሰራል። እግዚአብሔር ይከበራል በዚህ ስፍራ ላይ፣ ሁሉም ቦታ ላይ እግዚአብሔር ይከበራል። ታችን ላይም ያላችሁ እንዲሁም በጣም ይሄ ከፍተኛ የሆነ በጣም ሰፊ ያለው መሬት ነው። በዚች መሬት ላይ የእግዚአብሔር እጅ ስራውን ይሰራል። ከእናንተ ጋር መስራት ፈልጋል። ላስጎበኛችሁ። እዚህ ላይ ብዙዎች ይፈወሳሉ፣ ብዙዎች መጻይት አሉ። ታላቅ ተአምራት ይሆናል። እስከዚህ ዳር ድረስ እስከ ላይ እስከ ታች እስከ ላይ ድረስ ይሰራል። በዚህ ቦታ ላይ ቶሎ ላስጎበኛችሁ። እዚህ ታች በኩል ላይ ደግሞ በዚህ ስፍራ ላይ የእግዚአብሔር ክንዶች ይገለጣሉ። በዚህ ስፍራ ይሄ ገና ሊሰራ የተዘጋጀው እንጨት ነው። በታችና በላይ በኩል ያለው የምታየውን ሁሉ ተከታተሉብኝ። አሁን እዚህ ጋር በጌታ በኢየሱስ ከታች እስከ ላይ ይሰራል። ብዙ ስራዎች አሉ፣ ብዙ ነገሮች አሉ። እግዚአብሔር በዚህ ይከበራል። አዲስ ነገር ይሆናል። ሁሉ ነገሮች መልካም ይሆናሉ። ከታች እስከ ላይ ከታች ያለው እስከ ታች ያለው ነገር ነው። እንግዲህ ዝም ብሎ አይደለም በዚህ ስፍራ ላይ እግዚአብሔር ክንዶች ይገለጣሉ። ጅማሬ ታናሽ ቢሆንም ፍጻሜ በጌታ በኢየሱስ እጅግ ያማረ ይሆናል። ስለዚህ በጌታ በኢየሱስ ክርስቶስ ደም የእግዚአብሔርን ስራ እንዲሰሩ አበረታታችኋል። ተነሱ፣ የእግዚአብሔርን ቤት ስሩ፣ እግዚአብሔር ቤታችሁን ይሰራል። የሄደባችሁ የተመለሳችሁ ነገር ሁሉ ወደ ክብር ይመለሳል። በጌታ በኢየሱስ እነግራችኋል። ቤታችሁን ስሩ፣ እግዚአብሔር ሕይወታችሁን ይሰራል። በጣም ተባረኩ። በጣም የምወዳችሁ በሚቀጥለው